ኢትዮጵያ ሰፊ ማህበረሰባዊና ባህላዊ ሀብቶች ከሚገኙባቸው አካባቢዎች መካከል አንዱ የአማራ ክልል ነው። በክልሉ የሚገኙ ማህበረሰቦች ያሏቸው ቱባ ባህላዊ ዜማዎችና ውዝዋዜዎች ከቅርብ ጊዜ ወዲህ ከክልሉ አልፎ በተለያዩ የአገሪቱ አካባቢዎችም ጭምር ተወዳጅነታቸው እየጨመረ ይገኛል። ይህ እንዲሆን ደግሞ በየወረዳዎች የተቋቋሙት የሙዚቃ ባህል ቡድኖች አብርክቶ የጎላ ነው። በአሁኑ ወቅት ግን በርካታ ወጣቶች በባህላዊ ሙዚቃ ቡድኖች በድምፃዊነትና በተወዛዋዥነት እየተሳተፉ ቢገኙም ዘርፉ በሚፈልገው ደረጃ ወደ ሙዚቃ ገበያው መግባት በርካታ እንቅፋቶች እንዳሉበት ይነገራል። ቢሆንም ግን ይህን ሁሉ ችግር ተቋቁመው ለውጤት የበቁ የሉ ማለት አይደለም። በዛሬው መሰናዷችንም የአካባቢያቸውን ባህል ለማስተዋወቅ እንዲሁም ያላቸውን ችሎታ በማውጣት ራሳቸውን ትልቅ ደረጃ ለማድረስ እየተጉ ያሉ በተሁለደሬ ወረዳ የሚገኘውን የሆላሌ ባህል ቡድን አባላትን የስራ እንቅስቃሴ እንቃኛለን። የዚህ የባህል ቡድን ተሳታፊ የሆኑ ልጆች የጥበብ ፍቅራቸው በድንገት የተገኘ ሳይሆን አብሯቸው ያደገና በተለያየ አጋጣሚ ወደ ጥበቡ ዓለም እንደገቡ ይናገራሉ። የወረዳው ባህልና ቱሪዝምም በቋሚነት ቀጥሮ እያሰራቸው ይገኛል። በልጅነት የጀምሮ ትምህርት ቤት ላይ ሚኒሚዲያዎች ላይ ሳተፈ ነበረ። በጣም የስንተኛ ክፍል የአራተኛ ክፍል ተማሪ ምናምን ከዛ ጀምረው ሚኒ ሚዲያ ላይ በጣም እንደዚህ የጸረይ ድስክበቦች ላይ ድራማ ሰራ ነበር። መጻፍ ዝም ብሎ ጽሁፎችን ደስ ይሉኛል፣ የሰዎችን ጽሁፍ ማንበብና ወደ ሀያ ስኩሎችም ከፍተኛ ትምህርት ቤቶች ሲገባ እዛም ላይ በቃ ሚኒ ሚዲያ ውስጥ ነው የማገለግል። በመንፈሳዊ አገልግሎትም ቤተ ክርስቲያኖች ላይ እንደዚሁ ቲያትሮችን በመስራት እንትናልኩኝ እና ያው የቀጠለ ሆቤ የሆነ ማለት ነው እና ፍላጎትም ስለሆነ እስካሁን ድረስ እንግዲህ በዚህ ሙያው ውስጥ ነው ያለሁት። በተለያዩ የክበባት የጸረ ኤድስ እናም ክበባት ላይ ሲሳተፍ ነበረ። የሚሳተፈውን በድምፅ ነበረ ተወዛዋዥ ንኩት አሁን ነው። እኔ ከልጅነቴ ጀምሮ ያው ከቤት ነው እናቴም ተወዛዋዥም ነበረች፣ ዘፋኝም ነበረች። የድሮ ኪነቶች ማለት ነው እና ቤት በሚከፈቱ ሙዚቃዎች በመወዛወዝ ምንና በፊት ላይ ቤዛ የሚባል የተጀመረ በቀበሌ ደረጃ ነበረና እየርኩኝ አይ ነበረ። እና 2003 አካባቢ የሆነ ሰዓት ላይ ገባ ብዬም ሰርቼ ነበረ። ትንሽ ቀናቶች ቢሆኑም ከዛ ወጣሁኝና ትምህርት ጋር ትንሽ ሳይመቻች ሲቀር ሁለተኛ ዙር ተጀመረ ማለት ነው። ማለት የመጀመሪያዎቹ የአሁኑ ላሊበላ ላይ የገቡት እነመኮንን አደም እና ከኮብ ያሰፋሁን ዱባይ ናቸውና እነሱ ከዚህ ለቀው ወሎ ላሊበላ ሲቋቋም ሲሄዱ ሁለተኛ ዙር እዚህ ሲጀመር እኛ ደግሞ ገባው ማለት ነው። 2006 ግንቦት አካባቢ ላይ ጀመርኩ ማለት ነው። አባቴም እንደዚሁ አርቲስት ነው። ትወና ላይ ይሞክራል ምናምን። አሁን ላይ እዚሁ ነው ያለው፣ ግን ትወና ላይ ምናምን ይሞክራል። ከሱ ተነስቼ ነው ወደ አርቱ ለመግባት የመቻልኩት። በቃ ትምህርት ቤት ላይ ይሄ ፍላጎት በቃ አለብኝ እና ብዙ ጊዜ ሀይቅ ላይ ያሉ ትላልቅ ድራማ የሚሰሩ አማተር የሚሰሩ ሰዎች ጋር ዝም የመከተል እንትን ነበረብኝ ልጁኝ እና ኢቨን ይሄ ባልቡድንን የቲያትር ና ምትን አልነበረው ማለቴ ተደራጅቶ አልነበረውም። እና ስመጣ ብዙ ሰዎችን ትላልቅ ሰዎችን ይዥን የመጣሁት ማለቴ ብሩን ለመመስረት ሳስብ አንደኛ ከመስራቾችም ነይብያ ያለው እና ወደ ቲያትር እንደዚህ ወደ ወረዳው እንዲያዋቀረን ከጠየቁት አንድ ወጣቶች ራሴ ነኝ እና እነሱን ሰብስቤ ያው አንድ ትልቅ ቡድን እንዲመሰረት ፍላጎት ስለነበረኝ በዚያ ነውና ያው ሀይቅ ላይ ብዙ ትላልቅ አርቲስቶች ፈርተዋል እና እነሱን በመከተል እነሱን በማየት ነው ወደዚህ ተቀላቀልኩት። መጀመሪያ ሲሰራ የነበረው ዝዋዚ ብቻ ነበረ። ቲያትር በውስጥ ነበር ስንሰራ የነበረው እና በጣም ብዙ አባላት ነበር። በነገራችን ላይ ስንሰራ የነበረው ወደ 80 ምናምን አካባቢ ነበረ። እና በመጣሁ በ12ተኛ ቀኔ ነው ስቴጅ የወጣሁት ትዝ ይለኛል። እና በጣም ደስ የሚል ነበረ። ደስ የሚል ፍቅር ነበረ። እና በዛ እንትን ነው ማለት ነው። ከውዝዋዜ ውጭ ነው የማልሰራው ማለት ከውዝዋዜ ብቻ ነው ማለት ያው አይሆንልኝም። እና ሌላው ላይ ሙዚቃው ላይ ዘፍናለው፣ ግጥምና ዜማ ሰራለሁ ገጣሚ ነኝ። ቲያትር ስክሪፕት ናም ጽፋለሁ። ይህን ይህን ማድረገው ነ በዚ ቡድን ውስጥ እስካለው ድረስ ወደ አምስት ሙዚቃዎች ምናምን ሰዎች ሰጥቻለሁ። ገና የሚያወጡ አማተር ድምፃውያኖች ማለት ነው። ይህን ይሆላሌ ቡድን በበላይነት ይዞ የሚመራው የኛው ሂደት ነው። ልጆችን ከማበረታታት በቋሚነት ቀጥሮ ከማሰራት ጭምር በሰፊው እየሰራ ይገኛል። ይህን ስራ ለመስራት ዋና አጋጆቻችንም ስለሆኑ ባህሉን ለማስተዋወቅ ለልዩ ልዩ ዝግጅቶች ጭምር እያገዙ ልጆቹ በጣም አቅም ያላቸው ልጆች ናቸው። በዚህ ስራ ላይ ከጎናቸው ሆነን ነው እየሰራ ነው ያለ። ነው አለመይ ናናናናና ደሞ ናና ደሞ ናና አንተ ጉብል ሙና ናሃይላለይ ደሞ ና ደግሞ ና ደሞ ኩታ ትወዳለ መባሉን ሰምቼ

ደናደር ወዳጅ አጫዋች ሀሳብ ነው። ከተዘጋዳች ደማሞ ደማደ ደማሞደማደደ ማህበረሰቡም አሁን እንደዚህ አይነት ሙያ ዝም ብሎ የቀል ወይ ደግሞ የመውያ ምናምን አድርጎ የሚያስበበት እንትን አለ። በነገራችን ላይ ቤተሰብ በጣም ይደግፈኛል። ግን ደግሞ ሌሎች ሰዎች እንዲህ ተጽዕኖ የሚያሳድሩብህ ወደዚህ ስትመጣ እንትን የሚል እንደገና ደግሞ አንዳንድ በወረዳው ላይ ያሉ ጠንካራ ሰዎች የሚደግፉ ይኖራሉ። በዛ ልክ ደግሞ ምንም ማለት ሞራልም ምንም የሌላቸው ሰዎችም ደግሞ አጋጥሞኛል አጋጥሞኛል እና በጊዜው ሆነ ያስታውሳሉ። የወረዳው አስተዳዳሪ አቶ ሽፈራ የሚባል ነበር። የሚገርም ምላሽ ነበር የሰጠን። የመለማመጃ አዳራሽ ሳሰርቶልናል። ደሞዝ አስጀምሮልናል። በስነ ምግባርም ሁላችን የታነጽን ነበር የምንኖረው። ያው ውጭ ላይ ያለውን ነገር ሁላችንም እናውቀዋለን። አርት ላይ ሰራ ሲባል ያ ሰው ባለጌ ነው ወይም ያ ሰው ደግሞ ሕገ ወጥ ነውና ያን ያ ነገር በተመለከተ ሁላችንም ያንን ጭራሽ ስማችንን ለመቀየርና ያ ነገር እንደዛ እንዳልሆነ እንትን ለማለት በማህበራዊ እንትን እራሱ የሆነ ሰው ሲታመምበት ተሰብስበን አብረን ሄደን እዚያ ቤት እምቢ ተብሎ ሁላ እያለቀስን የምናድርበት ሰዓት አለ። ቤት ማለት የሆነ እዚህ አይሰራም ዱርዬ ይሆናል ልጅ አይነት ነገር እየተባለ በዛ በዛ በጣም በቃ ትልቅ እንትን አሳልፈን እናውቃለን። ምንም ነገር ያኔ እንዳውም ደሞዝ ምናም የሚባለው ነገር ሳይታሰብ ደስ የሚለው ነገሮች። አሁን ላይ የተወሰነም ቢሆን ማህበረሰቡ እየገባው ነው ብዬ አስባለሁ ማለት ልጆቻቸውን ለእኛ አምኖ አሁን እየሰጠን ነው፣ እየሰጠ ነው ለልጆቹን ማለት ነው እያመነ ና እኛ ደግሞ የቀን የሁለችን ስራችን አድርገነዋል። በቃ ማለት እያንዳንዱን ከዲስፕሊን ጀምሮ አሁን አንድ ተማሪ ሲመጣ ምንድን ነው የሚያስፈልገው? ከውጭ ላይ ያለው ከሱስ ጀምሮ እዚህ ሲመጣ ሱሱን ትቶ ነው የሚመጣ። አሁን አርት በባህሪው ሱስ አያስፈልገውም። ስለዚህ አርት ፍቅር ይፈልጋል መተሳሰብን ይፈልጋል እና እዚህ የሚመጡ ልጆች ደግሞ ፍቅርን ሸምተው ሙያን ሸምተው እና ብዙ ነገሮች አንድን ብለው ነው የሚሄዱ። የሚፈልግ ሰው በሙሉ በራችን ክፍት ነው። ብዙ ቢቡርኖችን እናፈራለን። ያው የዲስፕሊን ችግር የምን ችግር እነሱ እነሱ እያደር የሚቀረፉ ናቸው ብለን ስለምናስብ ብዙ የለወጥ ናቸውም ልጆች አሉ ና ሌላው ተጓዳይ ባህሪ የነበረባቸውን ሰዎች ወደ ቡድኑ አምጥተን ቀይረን አሁን የተሻለ ቦታ ሆነው ብሩን የሚያመሰግኑ ልጆች አሉና፣ መስፈርታችን ያው በዚህ ሙያ ውስጥ የኖረ ማንኛዎች ወጣቶች እንቀበላለን። ሀይቅ ላይ በባህሪው አብዛኛው ወጣት ወደ ሱስ የተጠመደ ነው። አርት በባህሪው ከሱስ ውስጥ በቃ ከብዙ ነገሮች ይቆጥባልና፣ ያንን ከማውጣት አኳያ ወጣቱን ከአልባሌ ቦታ ወደዚህ ማምጣት እፈልጋለሁ የመጀመሪያው ምኞቴ ነውና በየቦታው በየቦታው ላይና የአርት ቦታዎችን የመክፈት እቅዳለኝ። ከምዋንደምለው ከምዋንደምለው ከምዋንደምለሽ ቦለቅዬ አሞቃ ቦለቅዬ አሞቃ ቅቤ ጨምራለች

የሆላሌ የባህል ቡድን አባላት በሙዚቃው ብቻ ሳይሆን የቲያትርና የስነ ጽሁፍ ስራዎችንም ይሰራሉ። በተጨማሪም ለማህበረሰቡ ግንዛቤ መፍጠሪያ የሆኑ ስራዎችን በወረዳው ባህልና ቱሪዝም ጽህፈት ቤት እየተመረጠ ለማስተማሪያነት በተለያዩ መድረኮች ያቀርባሉ። ቲያትርና ስነ ጽሁፉ ላይ የምንደግፈው በአሁኑ አወቃቀር ቲያትር ራሱን ችሎ እንዲቀጠር ባለሙያ እንዲመደብለት ከዞን በተሰጠን መሰረት በጀት ተይዞ እንዲቀጠር የተደረገበት ሁኔታ አለ። ሆኖም ግን መደቡኛው ጋር ስለሆነ በውክልና ያዝኩት እኔው ነኝ። መድረኩን የሚመለከት ስራዎች እናዘጋጃለን። ለምሳሌ ጎጂ ልማዳዊ ድርጊት ላይ ጎጂ ልማዳዊ ድርጊትን የሚመለከት ግጥሞች ይዘጋጃሉ፣ ጭውውቶች ይዘጋጃሉ። እነዛን ጭውውቶች እንገመግማለን። ያላቸውን ይዘት ማለት ነው ከርዕሳቸው ጋር መድረኩን አሳምረን እንሰራለን ማለት ነው። ግጥሞቹም ደግሞ የእለቱን ይዘት መምሰል አለባቸው። እንደነገርኩ የሴቶችና ሕጻናት ላይ የሚመለከተውን እንዴት ነው ጉዳቱን መከላከል የምንችለው እንዴት ነው የምናስተምረው የሚለውን ወደ ሕዝቡ ሰርጸው እንዲገቡ እንገመግማለን። በመነባነብ መልክ እናቀርባለን። ብዙ ጊዜ መድረኩ ሐይቅ ላይ ሐይቅ ከተማ ላይ የስነጽሁፍ ምሽት ምናምን አዘጋጅ ነበር በፊት። ሕዝቡ በጣም ይወዳል፣ እንደዚህ አይነት ነገር ሲዘጋጅ ደስ ይለዋል። ቲያትሮች፣ ገጣሚያኖች ምናም ተሰብስበው ሲያደርጉ ደስ ይላል። ያ ጊዜ ግን አሁን ላይ የለም። አሁኑ ሰዓት እንደዛ ለማድረግ ምቹ ሁኔታ ምናምን የለንም እና አይን እንኳ እንደው እንኳን ትላልቅ መድረኮች ላይ የማቅረብ እድል በፍጹም አሁን እያጋጠመን አይደለም። በፊት ላይ ነበር እንጂ አሁን ላይ ምንም በቃ እንዳልኩ ገብተን ከመውጣቱ ውጭ የሆኑ የተመቻቸው መድረኮች እንደዚህ እንትኖች ላይ ምክንያቱም ማቴሪያሉ ስለሌለን ነው ያ ክፍተት እንዳናቀርብ አድርጎናል ወደ ሰዎች እንዳንሄድ ማለት ብዙ ጊዜ እኛ መድረክ እንፈልግ ነበር ለማቅረብ ጉጉት ነበረ ግን ምን ይዘን ነው የምናቀርበው በባዶ አሁን ኢቭን ትምህርት ቤቶች ላይ ሂደን ለማቅረብ እንኳ የስነ ጽሑፍ ምሽት ለማቅረብ እንሳቀቃለን ምክንያቱም ማቴሪያል ሳይኖረን ምኒ ሚዲያ ውስጥ ያሉ ሰዎች እኛን ይበልጡናል ማለት በማቴሪያል በምን እና ስለዚህ ሂደህ ለማቅረብ መጀመሪያ አንተ የሆነ ነገር ሊሟላል ዝግጁ ልትሆን ያስፈልጋልና በዚያ ደረጃ እንጂ ብዙ በሰራናቸው ነገሮች ላይ እንደውም በቅርቡ በተደረገው የሉሎ የደቡብ ወሎ ፌስቲቫል ባህል ፌስቲቫል ላይ ከዞኑ ሁለተኛ ወተን ይመጣ ነው። ይሄ ባህል ቡድን ማለት ተሸላሚዎች ነን። መድረክ ብዙ ጊዜ ባህልና ቱሪዝም ራሱ መድረክ አይፈጥርም። በየሶስት ወሩ የኪነ ጥበብ ምሽት ውሎ ወይም ረፋድ እናዘጋጃለን። እዛ ጋር ሲሆን ራሳችን ፈጥረን ታዳሚን ፈልገን እናዘጋጃለን። በቀደም ጠዋለን የሊበ ማለዲያ ሀብቶቼን ፈትቼ ሜዲያው ሰነዲያ። ጉብል የተሁሌ ልጅ ትከሻዋ ላይ እንስራ አንግታ ግመጡኝ የምለው ጡቷ እየተማታ ቲገርፈ እንዲያልዋን እየገለመጠ አይን አይኖቿ ላይ ቀረ እንዲሰመጠ ተረከዙ ሎሚ ባቷ ብርሌ ነው እንዲያዲ አበባ ንብ እንዲቀሰመው ሌሊ በባለዲያ ከወንዝ ምወርዴው ሌላ ሀጃም የለኝ ክጃሎት የሷን ነው። በቤታችን በራፍ ተህድ ያለ ጧጧት እኔን ለማሰደብ እኔን ለማስቆጣት ውበቷ እየፈካ ልክ እንዴ ጨረቃ አበ እየተቆጣኝ እየረሳሁቃ ጉንጮቿ ወጥቡጠው ልክ እንዲ ውጌራ ሞንዴል ሞንዴል ትትራረዲያ ማፈራ ተሴቶቹ ሁሉ የምትለይበት አላት አንዲ ነገር አስወድድ ያለበት ታራዲያ ነይባዋ ተዘበናይቷ

ከኛ ቤባት ደረች አካላት እንጆሪ ከንፈረ ሙዲያይናት የቅቤ ቅል መሳይ ኮረዲያ ዘብናኒት ምነው ባደረግኝ ለአባት ፋሚንጌኛ ልብስ የለኝም ብዬናብሬ እንዲተኛ ምነው ነው እግዚአብሔርን ባረጋት ዓለምን ባየሁ ተሞጨው ሙጫት እያወጋችኝ እያወጋሃት። በተሁለደሬ ወረዳ የተለያዩ ሃይማኖታዊና ባህላዊ በዓሎችና ስርዓቶች ይገኛሉ። እነዚህ ስርዓቶች የራሳቸው የሆነ አለባበስና የአካባቢን ስልቶች አሏቸው። እነዚህን በማጥናትና በመከወን ለሌሎች በማስተዋወቅ በኩል ደግሞ የሆላሌ የባህል ቡድን ትልቅ አስተዋጽኦ እያደረገ ይገኛል። ሁሉን ባህሎች እናጠናለን። በተለይ የእኛን የተሁለደሬ ባህልን በደንብ ለማስተዋወቅ በደንብ እንትንላለን። ለምሳሌ አሁንላለ ጨዋታ አለ፣ የአበጋር ስነ ስርአቶች አሉ፣ የወይንየው ጨረቃ የሚባል ባህሎች አሉ። የተልፎንና የሚባላሉ መረባ ጭሊ ባህሎች አሉ። በጣም በርካታ ባህሎች ገና ተነግሮ የማይዘለቅ በጣም ብዙ ባህሎች አሉ። በነገራችን ላይ ከልብስ ጀምሮ አሁን እሪ በለወንዱ የኛ የተሁለደሬ ልብስ ነው። ደረት የሚባል ልብስ አለ። አሁን እነሱ ሁሉ የኛ የዙ መገለጫችን ነው። እዝጋ ደግሞ ሴቶቹ የሚያደርጉት ኮረዳዎቹ የሚያደርጉ ለራሱ ፈሰስ ይባላል። ወንዶቹ ደግሞ ጸጉራቸውን አበጥረው በስነ ስርዓት ጎረምሳ ጢነኛ ማለት ነው ሽርጥ ነው የሚለበሰው በሀገራችን እኛ እንደምናውቀው ሽርጣቸውን ለብሰው ጎፈሪያቸውን አበጥረው ብትራቸውን ይዘው መዋጣ ማለት ነው ብትራቸውን ይዘው ነው እኛ እንትን የምንለው አሁን አሁን ግን ባህላችንም እየተበረዘ ስለሆነ እንደምታዩት አሁን ላለው ፌስቲቫል ለስድስተኛ ጊዜ ዘንድሮ አክብረናል እና ለዓለምም ለማስተዋወቅ በደንብ ይዘናል እየጣር ነው ያለንን እና ከዚህ በላይ ደግሞ ከሆላሌ ፌስቲቫል ከሆላሌ በላይ ደግሞ ሰው እንኳን የማያውቃቸው ባህሎች በጣም በርካታ ባህሎች አሉ። በበላይነት አሁን የሚያስተዳድረን የባህል ቱሪዝም ጽሕፈት ቤቱ ነው እና የባህል ጽሕፈት ቤቱ በደንብ የእኛን አቅም ያውቃል እና ከፍተኛ የወረዳው አመራሮችም ቢሆኑ ይህንን ነገር ክፍተታችንን በባዶ ሜዳ እንደተቀመጠን አውቀው ቢያበረታቱን የጎደሉ ማቴሪያሎች ቢያሟሉልን እኛ እንዳልኩ የምንም ችግር የለባቸውም ልጆቹ የአቅም የምንም የምንም ችግር የለባቸውም። በባዶ ነገር ፍግት ብሎ መስራት አቅም አላቸው። ይሄ ነገር ደግሞ ቢደረገላቸው እኛ የተሻለ ቡድን የተሻለ በተሁለደሬ ወረዳ ብዙ ባህል ነው ያለው እና እነሱን የአበጋር ስርዓትን ጨምሮ ሆላሌ ባህልን በደንብ አድርገን ማሳየት ማስተዋወቅ ምናምን ፍላጎት አለን እና የማቴሪያል ክፍተት በቃ እነሱ ቢሟሉልን ደስ ይለናል። በቃ ይሄንን አይተን ደግሞ ተተኪ ትውልድ ደግሞ መጥቶ የሚፈራበት በቃ እንደ ማሽን የሚፈለፈሉበት ቡድን ቢሆን ደስ ይለናል። ያው ባህልን ከማስተዋወቅ የዚህ ጽፌት ቤት ዋና ስራ ነው በሚል እያንዳንዱን ዘርፍ ይዞ እየሰራ ነው የሚገኘው። እነዚህም የአበጋር ሥርዓት ላይ ይሰራል የሚዜ ጨዋታዎች ላይ ይሰራል። የሆላሌ ጨዋታውን ደግሞ በበላይነት ይዞ የማስተዋወቁን ስራ ባህሉ ሳይበረዝ ለትውልድ እንድተላለፍ የማድረጉን ስራ በበላይነት ይሰራልን የዚህ ስራ ላይ ወደፊትም ገና ከስራ ዕድል ፈጠራ ሁሉ ጋ ተያይዞ የደጥበባትን ከማደራጀት፣ ከማሰባሰብ፣ እነሱን ከማገዝ በሙያ ከማብቃትና ይህንን የቱሪስት መስህብ እንዲሆን እስከማስቻል ድረስ የማድረጉን ስራ በእቅድ ይዞ እየተንቀሳቀሰ ይገኛል።

ቪዲዮ በማየት እንትን በማለት ሀቢብ የሚባል ልጅ አለ። ደግሞ እሱ ነው በጣም የሚለፋው። እሱ ነው እንትን የሚላቸው ብዙ ነገሮችን እያወጣ እንትን እያለ ኪሮግራፈር የሚገጥምላቸው እሱ ነው እና በራሳቸው ጥረት ነው እንጂ አሁን አሰልጣኝ ምናም ምናም የሚል ነገር የለም። የሚያሰለጥነን የለም። አሁን ላይ እርስ በርስ ነው እንትን የምንለው ወይ ከቪዲዮ አይተን ወይ ከምናምን እርስ በርስ ነው የምንሰለጥነው፣ ያው ቪዲዮ በማየት አንዳንድ ሰዎች ጋር ኮሚኒኬት በስልክ ምንዴት እንደሆነ በመነጋገር ምናምን ነገሮች እንጂ አንድም የሚያግዘን ሰው የለም። እውነት ለመናገር እንደውም እኔ ለብቻዬ የራሴ እሪኩም ባህላዊ ውዝዋዜ ቡድን አለኝ ለብቻዬ። የራሴ ልጆች ወደ ሰባ አካባቢ የሚሆኑ ልጆች አሉኝ ለብቻዬ እና እነሱን እያሰለጠንኩ ነው ያለሁት እኔም ማለት ነው። እና ሰው ሲጠፋ እንኳን ከሌላ ቦታ አይደለም እያመጣን ያለ ነው ከዚሁ እኛው ራስ በራሳችን ነው ብቻም እየሰራን ያለ ነው እንጂ፣ አጋዥ ቢኖረን ሌላ ነገሮች፣ ጥናትኛ ለጥናት ችግር የለውም፣ እያጠናን ነው። የምናጠናቸውን ነገሮች ወደ ተግባርም እየቀየር ያለ ነው። የሚወዘውዙበት አልባሳት አንድ አልባሳት ነው ያላቸው። በቃ ማለት ያንድ ቁምጣ አንድ ቲሸርት ነው ያላቸው። ያችኑ ነው እያጣው እንትን እያሉ እንትን ያሉት ያሉትና ኢቭን የሆነ ማቴሪያል ቢያንስ አሁን የወረዳው ከፍተኛ አመራሮች ይህንን ክፍተታችንን አይተው በደንብ ተረድተው እንደ ሌሎች ባህል ቡድኖች ምክንያቱም ከዚህ ከተሁለደሬ ወረዳ አቅራቢ ያሉ ወረዳዎች እናውቃቸዋለን፣ በምን ደረጃ ላይ እንዳሉ። ያው ወረዳው ላይ ያለው ድጋፍ በደሞዝ ነው የሚያሰራው። ደሞዛችን ከሱ ስለሆነ ከዚያ ውጭ ግን እንደው በተቻለ መጠን አልባሳትና ማቴሪያል ቢሟላልን አሁን ሙዚቃ የምንሰራ ልጆች አለን ና የምንሰራውን አይተሃል። በማሲንቆ ብቻ ነው ኢቨን ከበሮ እንኳን የለም፣ ከትንሽ ውስጥ ጀምር ዋሽንት የለም። ያ ያ ነገር እንኳን ምክንያቱም ባህልን ነው በብዛት የምናንጸባርቀውና ያንን ከማድረግ አንጻር ቢያንስ የተወሰነ ነገር ቢሟላልን አሁን ሙሉ ሁሉም ነገር ይሟላ አይደለም ግን፣ የተወሰነ ቢያንስ በጣም አስፈላጊ ነገሮች አሉ እንዳልኩ ይሄ ሙዚቃ መሳሪያዎች የሉንም ጭራሽ ለውዝዋዜ ለመስራት እንኳን የተወሰነ ስፒከር የሚባል ነገር የለንም። ያያ ነገር ቢሟላለን ተመልሶ አይመጣም ነው። ተውለደሬ እንረባዳው መሬት የባህል ቡድኑ በደቡብ ወሎ ዞን በተደረገው የባህል ፌስቲቫል ወረዳቸውን ወክለው ተወዳድረው ሁለተኛ ደረጃ ወጥተዋል። ነገር ግን የባህል ቡድኑ በሰሜኑ ጦርነት የሙዚቃ መሳሪያዎቻቸው ተዘርፎባቸው ስለነበር ከጎረቤት ወረዳ በመዋስ ነበር ለውድድር የበቁትና ያሸነፉት። ይህም በማየት የወረዳው ባህልና ቱሪዝም ጽሕፈት ቤት የሙዚቃ መሳሪያዎችን ለማሟላት ጥረት እያደረገ መሆኑን ገልጾልናል። ተበድረን ነው አሁን ውድድር ራሱ ያሸነፍ ነው ማለት፣ ቅርብ ከሆነ ወረዳ ማቴሪያል ከበሮ ተበድረን ነው ሁለተኛ የወጣ ነው። እና ስለዚህ እነዚህ ማቴሪያሎች ቢያንስ ወረዳው ወይ ደግሞ ለጥበብ በጣም የሚቆረቆሩ ኤንጂኦዎች እንደዚህ ሰዎች ድጋፍ ቢያደርጉልን እና ደግሞ ልክ ተተኪ ሕፃናት ሀይቅ ላይ ያሉ ልጆች ወደ ቡድኑ እንዲቀላቀሉ እንፈልጋለን። ምክንያቱም እኛን ሲያዩ ነው የሚመጡት፣ እኛ የሆነ ቦታ ስንሄድ ሲያዩ ነው የሚመጡት እንጂ እዚህ ቡድን ዘላለም የመቀጠል አላማም የለንም። እኛ ሌላ ተተኪ ሌላ ሌላ ፍቅር፣ ሌላ ሀቢብ ምናምን ሊመሰረት ነው የምንፈልገው እንጂ እኛ ብዙ አመት ሆኗል ብያለሁ። የራሳችን ስራዎች መስራት እንፈልጋለን ከዚህ ከቡድኑ ወጥተን። ግን ይሄ ቡድን የሆነ በቃ ምፈልገው አይነት ቡድን ብሆን ባየው ደስ ይለኛል። ማለቴ ደስ የሚል ቡድን ያው እኔ ወደዚህ ጽፈት ቤት የመጣሁት ገና አሁን በቅርብ ጊዜ ነው እና ከነበሩ እንትኖች ስረዳ ምንድን ነው የነበሯቸው ማቴሪያሎች በነበረው ጦርነት ምክንያት ወድመውባቸዋል፣ ጠፍተዋል። ከእሱ አንጻር አንዳንድ የተሟሉ ነገሮች ቢኖሩም አሁን ሙሉ በሙሉ በሚባል ደረጃ ልጆቹ ስራዎችን እየሰሩ ያሉት በትውስት ነው እንጂ የተሟላ ነገር የለም። አሁንም ወደዚህ ስንት ከመጣሁ በኋላ ይህንን ነገር ይዤ በበላይነት ወረዳውም ጋር በመነጋገር አጋዥ ድርጅቶችንም ጭምር በማናገር ይህንን ማቴሪያል እንድሟላላቸውና የበለጠ ስራቸውን እንዲያበረታቱ እያደረግነው ነው የምንገኘው። ያው ችግሩ እንዳለ በሰፊው ስለተረዳን ብዙ ማቴሪያል ነበረን በፊት ኪቦርድ ነበረን፣ አራት አምሳ ዘጠኝ መምታሮ ነበረን፣ ክራር፣ ሁሉ ነገር ማቴሪያል ነበረን እና እንግዲህ በወቅቱ ኢትዮጵያ ላይ የተከሰተው ጦርነት ነው ሙሉ ማቴሪያላችን የተዘረፈው። ከዛ ጊዜ በኋላ ኦሎሞስ ባዶ ጀሪካንም የለንም አሁን በዛ በቃ ባዶ ነው የቀረነው። የምሬን ነው ነገር ያው በጊዜው ስለነበርኩኝ ሁሉ ነገር አንድ ምንም ነገር የቀረ ነገር የለም። ሙሉ በትልቅ ሳጥን ነበር አልባሳታችን የተቀመጠው ሙሉ ተዘርፈዋል። አሁን በዛ መንፈስ ውስጥ ነው ያለ። ነው ቢሟላለን በጣም ትልቅ ነገር እንሰራለን ብዬ አስባለሁ። በጣም የተሻለ ነገር ማለት ነው። የወረዳውን ባህል እናስተዋውቃለን እኛም ደግሞ የሆነ ቦታ ስንደርስ እ እናመሰግነ ወረዳ ነው። ማቴሪያል ሚሟላልንና የሚያግዝን ሰው ብናገኝ በእርግጠኝነት እንኳን ተሁለደሬን አደለም፣ እኛ ሀገራችን ያለንበትን የተወለደንበትን ቦታ ብቻ አደለም፣ ኢትዮጵያን ሁሉ ለማስጠራት ዝግጁ ነን እኛ ማለት ነው። እንደምናስጠራም በእርግጠኝነት እርግጠኛ ነን። ማንም ሰው ከሰራነ ከለፋ ያስጠራል። ና የሚያግዝን ሰው ቢኖር እላለሁ። እንደ ጽህፈት ቤትም የተወያየን ያለ ነው ይህንን የማቴሪያል ጥረት ቀርፈን ብዙ በዚህ በኪነ ጥበብ ዘርፍ ልዩ ልዩ የሙያ ተሰጡ ያላቸው ልጆች ሁሉ በማሰባሰብ ወደዚህ ስራ በማካተት የበለጠ ስራው ጎልቶ እንዲወጣ የማድረጉን ስራ ከወረዳም ጋር በመቀናጀት ያለ አቅመችን ለመጠቀም በቅድ ይዘናል። ድንጋውን ተራርበው ይሉታል ደረጃም ላለኝ በር ማበር የደሴ መውረጃ የደሴ ገራዶ ገራዶ አለቀልሽ ልቤ ተነዶ ተነዶ የጎሳ ነገበ ጅንጀሮ